በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ለሰጠን ለአማኑኤል ክብር ምስጋና ይድረሰው አትለይምና እናቱ እናታችን እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቆ አባታችን ወራዊ ክብረ መዋል መታሰቢያ በሰላም በጤና ደረሰን። ከዚህ በመቀጠል እንደ እግዚአብሔር በጎ ፈቃድ ስንክሳር ገርሉን እንደማደርስ፣ አሁን ደግሞ የቅዱሳኑን መልካቸውን ለብቻ እያወጣው እየላኩላችሁ ነው። የዚህ ቻናል አዲስ ለሆናችሁ ሰዎች ሰብስክራይብ ያደረጋችሁ አገልግሎትን አፋጥኖልኝ፣ ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ አገልግሎቱን ከቀደመ ይልቅ እንድታፋጥኑ ሁላችሁም በጻድቁ እስትንፋሰ ክርስቶስ ስም ለምናችኋለሁ ማለት ነው። ሰላም ናሆ ወጠንኩ እንሆ በብዙ ትጋት ፍቃድ የመልክህን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደማር ወለራ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራረ ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ! የመሬትን ልብስ እንደ ተጎናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለሥጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ እረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርዕስከ ወለርእስከ የነውር ቅባትን ላልተቀባው የራስ ፀጉር አከፋፈለ፣ አጎናጎኑ መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶሶይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርከ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለ ቀራንብቲከ ሞገስን ለተቀባ ለተመላ ፊትህ ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆጡትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከም መልካቸው እይታቸው ኮኮብ ለሚመስል አይኖችህ ድንቅን የሚሆን ምስጋና ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ እርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንማን ላፈሰሱ ጉንጮች የቅዱሳንን ዜና ብሥራት ለተሞሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለው ይህን አደርጋለሁ መጽሐፍት ሕግህን እንደሠራው ያለ ኀጢአት ያለ በደል ሀያ አራት ጊዜ ነው። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና ለከንፈሮችህም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ እያጣፈጠ ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መሥዋዕት የምትሠዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻይ ዘንድ በጉጠት በቅዱስ መሠዊያህ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችና ለጌታ የምስጋናን ወርቅ ላቀረበ ልሳነ ሰላምታ ይገባል። ከሁሉ ችግርን የምታውቅ የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖት ህዝቡን ይገስጻል፣ ያስተምራል። ለሰነፎች ጥበብን ያስተምራል። ሰላም ለልሳነከ የሕግ ክርስቶስ መጻሕፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎተ ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በስጋ ሳለ እንዴት እንደ መላእክት ምትጋትን ገንዘብ አደረከ ዳግመኛም እንዴት ከኤልያስ ንጽህናን ተማርከ ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሰዋ ፊት ለምስጋና ለቅዳሴ የምትቆም በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ሕብስት ፍሱት የሚሆን ሕፃን እስከ መሆን ለተለወጠ እኮ ነው፣ በዚያን ጊዜ የተሰበሰቡት በአይን እስኪያዩት ድረስ ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰ መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳር ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኔን እኛን ሁላችን ደካማውን ከሚያሰጥም ከኀጢአት ባህሪ ባህር አሻግረን። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር ሦስት ጊዜ አመሰግንሃለሁ። አባት ልጁን ይባርክ ዘንድ ይገባዋልና ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ፣ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥከ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ፣ ችግረኞች ከሞት በኋላ በንስሐ እሳት ተቃጠሉ አስቀድሞ ከደዊያቸው በጸጋህ ድነዋል። ሰላም ለመት ከፍትከ ወለ ዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ። ዳግመኛ ሌላውን ምስጢር ልብ እንዳደርግ አድርገኝ። ሰላም ለእንግዳ አከ ወለ ሕጽንከም የረቂቅ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያሃም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንግ ጻድቁ አቡነ እስትንፋሰ ክርስቶስ ወይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአእዳዊከ ወለመዛረዒከ መስቀልን ለሚጨብጡ እጆች በኀይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን፣ ከጥፋትም ሰውረን። ሰላም ለኩርናእከ ወለእመትከ ከረጅም ክንድህ አጠገብ ለሚገኘው ክርንህ ለንጹህ መዳፍህም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻብኢከ ወለአጽፋሪከ አዲስ ቅዱስ ወንጌልን ለጻፈ ላስተማሩ ጣቶች፣ ከዓለም ልብስ ለተራቆቱ ጥፍሮችህም ሰላምታ ይገባል። በነፍስ ያልሞት ክሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረዴቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብህ የቅዱስ ስላሴን ህብስት ለጠገበ ከርስህም ሰላምታ ይገባል። ከርሰህም ሰላምታ ይገባል። ይህያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አይላፍን ኃጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከስጋዬ በምትለይ ጊዜ ልጅ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለሕሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ሕሊናህ በመስቀል እሳት ለነደደ አማውትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደል የበዛ ነው። ዳንኤል ሃይማኖት ባዕድን ገዛ አናብስት ወይ ሀጣውን ከበታቹም አሰገደ። ሰላም ለነዋይ ውስጥከ ወለ ህንብርትከ ለነዋይ ውስጥ ለህንብርተከ ለጭንህና ለአቈያጽህ ሰላምታ ይገባል። የክርስቶስን ቤት የሠራ ጴጥሮስ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደ ሞቱ እንደ ሌሎች ሕዝቦች በከንቱ አታጥፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች፣ ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የንፋቄ ጥርጥር መጽሐፍን ሰምተው አልተማሩ። ሰላም ለሰኮናከ ወለመከይድክ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ ሰላም ለአጽብኢከ ከእግሮች ለተገኙት ጣቶች ነጫጭ ከሚሆኑ ጥፍሮችህ ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት አገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለመልክእከ ያማረ የሚሆን ክርስቶስን በአካለ ስጋ እንደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወትዋ ጸሎትህና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባም ያጠጣት። ሰላም ለጸአተ ነፍስከ ወለ ወለበደነ ስጋከ ሀዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምዑዝ መልካም ማዓዛ ላለው በድነ ስጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ክቡር ንጉሥ ጌታ መላእክት ጋር በሰማያት አመሰገንኩ። ሰላም ለግንዘተ ስጋከ ወለ መቃብሪከ። በመላእክት ልብስ ብርሃን ለተከናወነው ግንዘተ ስጋ፣ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። ይህያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡሁም። ሰላም ለተንሣኤከ በጌታ ምጽዓት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት ተንሣኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ድንግል ማርያም በላይ ትረፍ፣ አሜን። ሰላም ለእርገትከ የመ ውአቲ አይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገል ከሚፈልጉ ሁሉ ጋር ጦርስ ዘንድ ለተገባው እርገተ ሰላምታ ይገባል። የአይላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በነዚያ ሁሉ ዘንድ አለህም። ሰላም ስብሃት ለእግዚአብሔር። እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልን ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማ ብራኑ ከማኅበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም ለፍልሰተ ስጋከ ወደ ደብርህ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ስጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የስጋ ጠላቶቻችን አጋነንትን ንፋስ አፈርን እንደሚበትን በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሎሌዎቹን ሰርክ ካልከፈላቸው ሀፍረት ይሆንበታልና፣ እስትንፋሰ ክርስቶስ ሆይ በመጽሐፈ ዘዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። ያቡነ ስንፋሰ ክርስቶስ አምላክ ወይ እኔን አገልጋይ እና እዚህ የተሰበሰብነውን ህዝበ ክርስቲያን ሁሉ ከመከራ ሥጋ፣ ከመከራ ነፍስ ሰውረን ይቀርበለን። ስናነብ የጎደለውን የነጠበውን ባፈ መላይክት አሟልቶ እዚያድ ይቀበል። እንደ ቸርነቱ ነው እንጂ እንደኛ ጢያት ብዛት አይሆን። አንድነቱንን ቅዱስ የሆነውን ገናን የሆነውን የእግዚአብሔርን ስም እንጥር። አባታችን ሆይ በሰማይ ትምትኖ ስም ይቀደስ እንግስተ ትምጣ ፍቃደ በሰማይ እንደሆነች እንዲሁም በምድር ቱን የለት እንጀራችን እስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንላ ቤት ወደ ፈተና ታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወ በመላኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ አጥያታችን ያስተሰሪልን ዘንድ ለዘላ አለሙ አሜን። ውድና የተወደዳችሁ ቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምጽ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደርገው ሼር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ እባካችሁም ቤተሰብ በመሆን ደሞ ከዩቲዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይሄን በማድረግ እትተባበሩን ዘንድ በስላሴ ስም እንጠይቃችኋለን። ቪዲዮን ጀምራችሁ አትተውት ጨርሱ ለማለት እንወዳለን። እናመሰግናለን።